የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ። ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። አባይት ነጥቦቹን በቅድሚያ አቶ ጌታቸው ረዳ ሶስት ጄኔራሎችን ከስራ አገዱ። ጄኔራሎቹ የግንባር አዛዥ ናቸው። በአስመራና አዲስ አበባ ጸብ ምክንያት ትግራይ ጦር ሜዳ ልትሆን ትችላለች ሲሉ የክልሉ ምክትል ፕሬዚደንት ሌትናንት ጄኔራል ጻድቃን ገብረትንሳኤ ገለጹ። ምክትል ፕሬዝደንቱ የጦርነቱ አይቀሬነት እውን እየሆነ ነውም ብሏል። ጦርነቱ ረጅም ጊዜ የሚወስድ አዲስ የአገር ቅርጽም የሚያመጣ ስለመሆኑ አብራርተዋል። ዝርዝሩ ተዘጋጅቷል። አልጀዚራ ስለአማራ ክልሉ ጦርነት ዘገባውን ይዞ ወጥቷል። በክልሉ በተለያዩ ቦታዎች በተፈጸሙ ጥቃቶች በአመራሮች በተሽከርካሪዎች እና በሰላማዊ ዜጎች ላይ ጭምር ጉዳቶችም ደርሰዋል። ጄኔራሉ ደግሞ ዘመናዊ መሳሪያ እያስታጠቁን ነው ሲሉ ተናግረዋል። እንመለከተዋለን የትግራይ ክልል ጊዜያዊ መንግስት ፕሬዝደንት አቶ ጌታቸው ረዳ በኢትዮጵያና ኤርትራ መንግስታት ወቅታዊ ሁኔታ ምክንያት እየተጠነቀቅንና እየተጨነቅን ነው አሉ። ሁለቱ መንግስታት ወደ ጦርነት እንዳይገቡ እየተከላከልን ነው ሲሉም ተደምጧል። ትግራይ ተገዳ ወደማትፈልገው ጦርነት ልትገባ እንደምትችልም ጠቁሟል። ሰሙታላችሁም። ይህ በእንዲህ እንዳለ ሳል ሳይወያነበት ትግራይ ወታደራዊ ህግ ወጥቷል አለም። ይህ ህግም ክልሉን እያሸበረ ነው ሲል ገልጿል። ተጨማሪውን ይዘናል። የምክር ቤት አባሉ ከኤርፖርት እንደተመለሱ ታሰሩ። የብልጽግና አገዛዝ ህገ መንግስታዊ ጥሰት ተፈጽሟል ያሉትንና ሰላማዊ ተቃዋሚዎችን የውጭ ቅጥረኛ ተላላኪዎች ሲል ከፈረጀ በኋላ ነው ለእስር መዳረግ የጀመረው ሌላኛው መረጃችን ነው። የአሜሪካ አየር ኃይል በትራምፕ መኖሪያ ቤት አቅራቢያ ሲበሩ የነበሩ ሁለት ሄሊኮፕተሮችን እንዲመለሱ አደረገ። ባለስልጣናቱ ትራምፕ በመኖሪያቸው በሚሆኑበት ወቅት ከትራምፕ ክለብ 30 ማይል ራዲየስ ውስጥ ቋሚ የሆነ የበረራ ክልከላማ አድርገዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ሰማላችሁ። ሰናይ ቆይታ ይሆንላችሁ። አልጀዚራ ስለ አማራ ክልሉ ጦርነት ዘገባውን ይዞ ወጥቷል በክልሉ በተለያዩ ቦታዎች በተፈጸሙ ጥቃቶች በአመራሮች በተሽከርካሪዎች እና በሰላማዊ ዜጎች ላይ ጭምር ጉዳቶች ደርሰዋል ጄኔራሉ ደግሞ ዘመናዊ መሳሪያን እያስታጠቁ ነው ሲሉ ተናግሯል የአማራ ክልሉ ጦርነት የብልጽግናው መንግስት እንዳለውም በጥቂት ወራት ውስጥ ያጠናቀቀው ሳይሆን በጽንፈኛ አሊያም የጽንፈኛው መሸሸጊያ ሲል በፈረጀው ህዝቡ ላይ ሰራዊቱን አሰማርቶ እየተዋጋ አመታትን እያስቆጠረ የቀጠለበት ነው ይህ ማክበረኛ ያገዛዙ የጦርነት ፕሮጀክት ማስፈጸሚያ ክልሉ መሰረተ ልማቱና ተቋማቱ በድሮን እየወደሙ ዜጎቹን በጅምላ እየተገደሉ የቀጠሉበትም ሆኗል። ስደት፣ ስራ አጥነት፣ እገታና ሌሎችም ይህ ጦርነትን ተከትለው የመጡ ሁነቶች ናቸው። ጦርነቱ እያስከተለ ያለው ጉዳት የሚገባውን ያክል ባይሆንም፣ ከቅርብ ጊዜ ወዲህ ግን ዓለም አቀፍ የመገናኛ ብዙሀንና ተቋማት ትኩረት መሆኑ ግን አልቀርም። አልጀዚራ ጦርነቱና አውራምባን የተመለከተ ዘገባን ነው ይዞ የወጣው። ጣቢያው ያነጋገራት አረጋሽ ኑሮ የአካባቢውን አረንጓዴ መልክዐ ምድር እየጠቆመች የቀደመው ጊዜ ሰላም ታስታውሳለች። ዛሬ ላይ ሰው ስለሚገድሉበት ጥይት ትምህርት ቤት ስለሚያፈርሱበት ድሮን ማምረት መቻልን በየቀኑ አጀንዳ ያደረጉ መሪዎች ገዢ በሆኑባት ሀገር፣ የጦርነት ወረፋው ተረኛ ባደረገው አማራ ክልል አውራምባ እነዛ ሰላማዊ መልክዐ ምድሮች የሰላም አየር ከራቃቸው ሁለት ዓመት አለፋቸው ስትልምለ ጣቢያው ታስረዳለች። የዚህ ሁሉ መነሻ ደግሞ የፖለቲካ ሁኔታው

አንገቷን በሐዘን ደፍታ እንደነገረችውም አልጀዚራ በዘገባው ያጣቅሳል። የጾታ እኩልነት በተምሳሌትነት የሚነሳው የአውራምባ ማህበረሰብ ለዘመናት በሰላም እየኖረ ቢሆንም ባለፉት ዓመታት ግን የጦርነት ሰለባ ከመሆን አልተረፈምም ነው የሚለው። አብይ አህመድ በፈረንጆቹ 2023 የወሰዱትን እርምጃ ተከትሎ የተቀሳቀሰው የክልሉ ጦርነት በሺዎች እንዲገደሉ ምክንያት ስለመሆኑ የሚያነሱ አልጀዚራም በክልሉ የጦር ወንጀል በመከላከያ ሰራዊቱን መፈጸሙን ተቋማትን ዋቢ አድርጎም ያብራራል ከግድ ጥያቄዎች ባሻገር የክልሉን ኢኮኖሚ እያወደመ ያለው ጦርነት አውራምባ ቱሪስቶች እንዲነጥፉባትም አድርጓል። ትምህርት ቤቶች ተዘግተዋል። በርካቶችም ተፈናቅሏል። አልጀዚራ ጦርነቱ ካፈናቀላቸው ውስጥ ደግሞ ዙምራና ልጃቸው እንደሚገኙበትም ነው የሚያትተው። ወደ አዲስ አበባ የተፈናቀሉት የሰባ ስድስት ዓመቱ ዙምራም መፍትሄ ሲሉ የሚያቀርቡት ደግሞ ሀቀኛ ንግግርና ድርድርን ነው። የብልጽግናው መንግስትና ወታደራዊ አዛዦች ደግሞ መፍትሄው እጅ መስጠት ነው በሚል አሁንም ጦርነት አሁንም ጦር ማሰማራታቸውን ገፍተውበታል። ትናንትና ዛሬ የተፈጸሙ ጥቃቶችና የደረሰው ጉዳትም የዚህ ማሳያ ነው። ዛሬ በጎጃም ቀጠና ከአዲስ ቅዳም ወደ ዳንግላ በመጓዝ ላይ የነበሩ የመንግስት ወታደሮች ይዘውት ከነበረው ጦር መሳሪያና ና ተሽከርካሪ ጋር የደፈጣ ጥቃት ደርሶባቸው ንብረቱ ለውድመት እነርሱም ለጉዳት ተዳርጓል። በተመሳሳይ በደቡብ ጎንደር ዞን ጋሳይ ተብሎ በሚጠራው አካባቢም በመንግስት ኃይሎች ተሽከርካሪ ላይ የተፈጸመው ጥቃትም ሰብአዊና ቁሳዊ ጉዳትን ያስከተለ ነው። በሰሜን ሸዋ ዞን አረርቲ ደግሞ ሞጊ አካባቢ የመንግስት የጸጥታ አመራሮች ጭምር የተገደሉበት ጥቃት ነው የደረሰው። ምዕራብ በለሳም ወራህላም፣ ምዕራብ ጎጃም ቋሬት ገነት አቦ ተብሎ በሚጠሩ አካባቢዎችም ውጊያዎች፣ በሰላማዊ ዜጎች ላይም ግድያዎች ተፈጽሟል። በክልሉ እንዲህ ባለው ወታደራዊ ስምሪት ላይ በጉልህ እየተሳተፉ የሚገኙት የሰሜን ምዕራብ ዛዛዡ ሌትናንት ጀነራል ብርሃኑ በቀለ ግን ተጨማሪ የመግደያ መሳሪያዎችን እየታጠቅን ነው የሚል ማብራሪያ ለወታደሮቻቸው ሲያቀርቡ ነው የተስተዋሉት። በዚህ ንግግራቸው ላይ ዳር ድንበርን መጠበቅና ጽንፈኛውን የሆን በመዋጋት ላይነን የሚል ሀሳብም አንስቷል። ጄኔራሉ በሱዳን ተቆርሶ ዳር ድንበሩ የተደፈረ ሀገር ጦር አመራር ሆነው፣ ነገር ግን ከሀገራቸው ወጣቶች ጋር በድንበር ቀጠናዎች ላይ ውጊያን ሲያደርጉ እየዋሉ ነው። እንግዲህ ይህንን የሚናገሩት በአስመራ ና አዲስ አበባ ጸብ ምክንያት ትግራይ ጦር ሜዳ ልትሆን ትችላለች ሲሉ የክልሉ መከተል ፕሬዚዳንት ሌትናንት ጄኔራል ጻድቃን ገብረትንሳኤ ገለጹም። መከተል ፕሬዚዳንቱ የጦርነቱ አይቀሬነት እውን እየሆነ ነውም ብሏል። ጦርነቱ ረጅም ጊዜ የሚወስድ አዲስ የሀገር ቅርጽ የሚያመጣ ነው ሲሉም የገለጹት ጄኔራል ጻድቃን አንድ ከወንጀል ተጠያቂነት ማምለጥ የሚፈልግ ኃይል ከኢሳያስ ወገን ለመቆም ፍላጎት አለው የሚል ጥርጣሬ አለ ሲሉም ጽፈዋል። ሻቢያ በትግራይ ውስጥ ገብቶ የፈጸማቸውን በደሎችን ማስታወስ ከዛ ኃይል ጋር ለመስራት ፍላጎት ማሳደርን የኮነኑት ጄኔራል ጻድቃን የኤርትራ ጦርን ጋብዞ በትግራይ ህዝብ ላይ ተፈጽሟል ያሉትን ጀኖሳይድ እንዲካሄድ ያደረገው የአብይ አህመድ አገዛዝ መሆኑን ግን አልጠቆሙም። አዲስ አበባና አስመራ ወደ ጦርነት ቢገቡ የትግራይ አቋምን መሆን አለበት የሚለውን ጉዳይ ግን አስቀምጧል። በ99 ዓ ም ኢትዮጵያ ሻዕቢያን በወረረበት ወቅት የሀገሪቱ ጦር ጠቅላይ ኤታማዦር ሹም የነበሩትና የኢሳያስ አፈወርቂ ሰራዊት ለሽንፈት የተዳረገበትን ጦርነት የመሩት ጄኔራል ጻድቃን እንደ ሻቢያ ያለት ዘራፊ መንግስት የለም ብለዋል። ሻቢያ በ1990 ኢትዮጵያን በወረረበት ወቅት ብቻ ሳይሆን በኦህዴድ ብልጽግና ግብዣ አንድ ሚሊዮን ኢትዮጵያን ትግራይ ውስጥ የጨፈጨፈበትን ጦርነት ለመከላከል የተቋቋመ ኮማንድ ፖስት አባል የነበሩት ጄኔራል ፃድቃን የኤርትራው መንግስት አሁንም ከአዲስ አበባው አገዛዝ ጋር ተዋግቶ ትግራይን ጦር ሜዳ ሊያደርግ ነውም ብለዋል። አሁን በሁለቱ መንግስታት መካከል የበዛ ወታደራዊ ዝግጅት እየተካሄደ መሆኑን ያስታወሱት ጄኔራሉ የሚከፈተው ጦርነት በአጠቃላይ በምስራቅ አፍሪካና በቀይ ባህር አካባቢ ቀውስን የሚያስከትል እንደዚሁም ማባሪያ የሌለው ነውም ብለዋል። ጦርነቱ በምንም አይነት መሳሪያ በምንም አይነት መንገድ ቢካሄድ በአጭር ጊዜ የሚጠናቀቅ አይሆንም ያሉት ጄኔራል ፃድቃን በትግራይ ውስጥ ልምድ ያለውና የሰለጠነ ሰራዊት እንዳለም አብራርቷል። ይህንን ሰራዊት አጋር ለማድረግ ፍላጎት እንደሚኖር የጠቆሙት ጄኔራሉ ጦሩና አንድ የህወሀት ፍንካች ግን ከሻቢያ ጋር የመተባበርና የአብይ አህመድ አገዛዝን የማስወገድ ከዛ ቀጥሎ ደግሞ ራሱን ኢሳያስን የማጥፋት አለው ነው የሚሉት ይህ ከኢሳያስ ጋር የማበርና በኋላ ላይ ኢሳያስን የማስወገድ ፍላጎት አለው ያሉት የህወሓትና የሰራዊቱ አንጃ ይህንን የሚያደርግበት አላማ በፈጸማቸውና እየፈጸማቸው ባሉ ወንጀሎች ላለመጠየቅ ነው ሲሉም ያክላሉ። ይሁን እንጂ የትግራይን ህዝብ ከፈጀው የትግራይ ሴቶችንም ከደፈረው የክልሉን ንብረት ከዘረፈው ሻቢያ ጋር ለመተባበር የሚፈልግ ነው ያሉት የህወሀትና የሰራዊቱ አንጃን የኮነኑ ጻድቃን የአስመራው አገዛዝ ይህን እልቂት እንዲፈጽም ጋብዞ ካስገባው ከብልጽግናው መንግስት ጋር መተባበር ያለውን ተገቢነት ባያነሱም የሚመረጠው የሰላም ስምምነቱን ተግባራዊ ማድረግ ነው ሲሉ መክሯል። አዲስ አበባና አስመራ በፈጠሩት ጥምረት የዘር ማጥፋት ጦርነት ማካሄዳቸውን የሚያነሱት ጄኔራሉም ከሰላም ስምምነቱ ወዲህ ግን ኢሳያስ ተኮላሽ አይሸብኝ ብሎ ያምናል ሲሉም ጽፏል። ኤርትራ ከትግራይ ጋር ካልተባበረም እንኳን ጦርነቱን ማሸነፍ ህልውን ነውም እንደማይተርፍ ያውቃል ያሉት ጄኔራል ጻድቃን በማርያም ደንገላትና አክሱም በጨፈጨፋቸው ወገኖቻችን መቃብር ላይ ከህወሀት እና የሰራዊቱ ኃይሎች ጋር አጋር ለማግኘት እየቋመጠ ነው ብሏል። ይህ ጦርነት ከተከፈተ ትግራይ የጦር ሜዳ ልትሆን እንደምትችል ያነሱት ጄኔራል ጻድቃን ይህንን ማስቀረት የሚቻልበትናም የሰላም ስምምነቱ በሙሉ እንዲተገበር የሚደረግበት መንገድ መፈለግ እንደሚበጅም ነው የጠቆሙት። አቶ ጌታቸው ረዳ ሶስት ጀነራሎችን ከስራ አገዱ። ጀነራሎቹ የግንባር አዛዥ ናቸው። በጊዜያዊነት የታገዱት ጀነራሎቹ የደቡብ ግንባር አዛዥ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ የምስራቅ ግንባር አዛዡ ሜጀር ጀነራል ማዕሾ በየነና ብርጋዴር ጀነራል ምግባይ ኃይል ናቸው። ከመንግስት ውሳኔ ውጭ መላው ህዝባችንና ወጣቶችን ወደ ግርግር፣ የጸጥታ ኃይላችንን ደግሞ ወደ እርስ በርስ ግጭት፣ በአጠቃላይ መላው ህዝባችንን ወደማንወጣው አረንቋ የሚያስገባ እንቅስቃሴ አሁንም አልቆምም ያሉት አቶ ጌታቸው እነዚህ ጀኔራሎች ያገዱበትን ምክንያት በዝርዝርና በተናጠል ግን አላስቀመጡም። በመሆኑም የግንባር አዛዦች ከመጋቢት 1 2017 ጀምሮ ስርዓት ባለው አኳኋን መግባባት እስኪፈጠር ድረስ ላልተወሰነ ጊዜም ከሰራዊቱ የግንባር አዛጅነት የታገዳችሁ መሆኑን አሳውቃለሁ ባሉበት ደብዳቤያቸው ለምክትላቸው ጀነራል ታደሰ ወረደና ለሰላምና ጸጥታ ቢሮም በግልባጭ አሳውቋል። ከቀናት በፊት አቶ ጌታቸው ያፈነገጡ ያሏቸው አዛዦች ላይ እርምጃ እንዲወሰድ ትዕዛዝ አስተላልፍ ያለው ሲሉ ለጄኔራል ታደሰ ወረደ በጻፉት ደብዳቤ ላይ ጠቅሰውም ነበር። ይህ በእንዲህ እንዳለ የትግራይ ክልል ጊዜያዊ መንግስት ፕሬዝደንት አቶ ጌታቸው ረዳም በኢትዮጵያና ኤርትራ መንግስታት ወቅታዊ ሁኔታ ምክንያት እየተጠነቀቅንና እየተጨነቅን ነው ብሏል። ሁለቱ መንግስታት ወደ ጦርነት እንዳይገቡ እየተከላከልን ነው ሲሉም ተደምጧል። ትግራይም ተገዳ ወደማትፈልገው ጦርነት ልትገባ እንደምትችል ጠቁሟል። ከኤርትራ ጋር እስከ ባለፈው ነሐሴ ግንኙነት እናደርግ ነበር ያሉት ጌታቸው አሁንም ግንኙነቱ እንዲቀጥል ፍላጎታቸው ስለመሆኑም አንስቷል። የትግራይ ክልል ጊዜያዊ መንግስት ፕሬዝደንት ጌታቸው ረዳም በኢትዮጵያና በኤርትራ መካከል በግልጽ የሚታይ ውጥረት መኖሩን አንስተው ይህም የሚያሳስባቸው ስለመሆኑ አብራርተዋል። ይህ ውጥረት ወደ ጦርነት እንዳያደርግ እየተከላከልን ነው የሚሉት ፕሬዚደንቱም ይህንን ማለታችን ጦርነቱን ስለማያስቀረው ግን ትግራይ ወደማያስፈልጋት ጦርነት ካለፍላጎቷ እንዳትገባም አቅሜ የሚፈቅድልኝ ለጊዜው ይህንን ማለት ነው በማለትም ተናግሯል። ሓንቲ ኮንሰርን እዚ ምትፍናን እዚ ናብ ኩናት ከይዓቢ ካብ

አቶ ጌታቸው ትግራይ ተገዳ ወደማትፈልገው ጦርነት እንዳትገባ የሚለውን ቢያነሱም የሚመሩት ክልል ተገዶ ወደ ጦርነት ቢገባ ከማን ወገን እንደሚሰለፍ ግን አልጠቁሙም። ከሁለት ዓመት በፊት ከኤርትራ ጋር ግንኙነት ጀምረን ነበር ያሉት አቶ ጌታቸውም እስከ ባለፈው ነሐሴ ድረስ ግንኙነቱ ቀጥሎ ነበር የሚለውንም አብራርተዋል። ነገር ግን ከኤርትራ ጋር የነበረ ግንኙነት የኤርትራ መንግሥት ከማይፈልገው ሌላ ኃይል ጋር በተጻረረ መንገድ እንዲሆን ፍላጎት የለኝም በማለትም ግንኙነቱ ከነሐሴ ወዲህ መቆሙን ገልጿል። ሆኖም ሻቢያ ከብልጽግና በተቃራኒ አብራችሁ ቁሙ ብሎ ስለመጠየቁ በቀጥታ አልተናገሩም። ከኤርትራ መንግስት ጋርም ቢሆን ከነ ሁሉም ጥፋቱ በትግራይ ህዝብ ላይ በፈጸመው ሁሉም ወንጀሉም ቢሆን ሰላም እንዲፈጠር ፍላጎት አለኝ የሚለውን ግን በአጽንኦት ገልጸውታል። ለማገገም በምናደርገው ጥረት እንደገና ሌላ ጠላት እንዳይፈጠር በሁሉም አቅጣጫ እየተጠነቀቁና እየተጨነቁ የምንኖርበት ሁኔታ ተፈጥሯል ነው ያሉት። ስለዚህ ተፈናቃዮችና በኤርትራ የተያዘው ግዛት እንዲመለስ ኢሮብ፣ አዲያቦ፣ እገላ ወዘተ ነጻ መውጣት አለባቸው ያሉት አቶ ጌታቸው ከነልዩነቶቻችን ልዩነቶቻችን እየመልሶ መገናኘት መልክ ያለው መቀራረብ እንዲፈጠር ማድረግ ያስፈልጋል ብሏል። ይህ የሚሆነው የተፈጸመው ወንጀልን በመካድ አይደለም፣ የሚለውን በተደጋጋሚ ያነሱት አቶ ጌታቸው አሁንም ግን ግንኙነት ልናደርግ ይገባል የሚል እምነት ያላቸው መሆኑን አሳውቀዋል። ሳልሳይ ወያነበ ትግራይ ወታደራዊ ሕግ ወጥቷል፣ አለም ይህ ሕግም ክልሉን እያሸበረ ነው ብሏል። ከአንድ ህዋት አንጃ ጋር ትስስር ያላቸው የትግራይ ጸጥታ ኃይል አዛጆች ሕጋዊነት የሌለው አስቸኳይ ወታደራዊ ሕግን አውጥተዋል ያለው ሳልሳይ ወያነ እነዚህን አዛጆችን ሕዝብን እያሸበሩ ነው በማለትም ከሷል። ፓርቲው የጸጥታ ኃይል አዛጆቹ የሆኑት ወታደራዊ መኮንኖች ሕጉን በተቃወሙ ወጣቶች ላይ ጭካኔ ተሞላበት የአፈን አድርገት ይገኛሉ በማለትም ወንጅሏል። ሳልሳይ ወያ በህዋ መራሽነት ትግራይ በአሁኑ ወቅት እየገባችበት ያለው ጥንቅት መግታት ያስፈልጋል ሲል መክሯል። በትግራይ ኋላ ቀር የፖለቲካ ጥፋቶች እየተፈጸሙ የሚገኙት በሁሉም የህዋት አመራሮችና ካድሬዎቻቸው እንደዚሁም በክልል የጸጥታ ኃይል አዛዦች አማካኝነት እንደሆነም ያብራራል። ፓርቲው መላው የትግራይ ህዝብ ከተጻራሪ ቡድኖች አደገኛ ኋላ ቀር ፖለቲካ እንዲጠበቅም ነው ያሳሰበው። የምክር ቤት አባሉ ከኤርፖርት እንደተመለሱ ታሰሩ። የብልጽግና አገዛዝ ህገ መንግስት ጥሰት ተፈጽሟል ያሉትን እነዚህን ተቃዋሚዎችን የውጭ ቅጥረኛ ተላላኪዎች ሲል ከፈረጀ በኋላ ነው ለእስር መዳረግ የጀመረው። አሁን ገና ኢትዮጵያ ይሆን የሚሉትና ለዚህ ንግግራቸው ምክንያት የሆነውን ህገ ወጥ የወርቅ ንግድ ያከናውኑ ዘንድ ፈቃድ አግኝተዋል በሚል የሚገለጹት የቤንሻንጉል ጉምዝ ክልል ርዕሰ መስተዳደር አቶ አሻድሌ ሀሰን በሱዳን ቀይ ምንጣፍ ተዘርግቶላቸው ወርቁን ይሸጡ ዘንድ አቀባበል እንደተደረገላ እንደሌላቸው የሚታወስ ነው። ባለፈው ሳምንት በክልሉ የሚንቀሳቀሱ የተቋም የፖለቲካ ፓርቲዎች ላይ ያወጡት መግለጫ ግን ከአድዋ በዓል ጋር ተያይዞ በእርግጥ ባንዳው ማን ነው የሚል ጥያቄን አቶ ታየደ እንዳንዳነሱት ያለ ሆኗል። የውጭ ቅጥረኛና ተላላኪዎች ሲሉ በክልላቸው መንግስት በኩል አስነግረው ነበርና አሁን ደግሞ በክልሉ ምክር ቤት አባል የሆኑ አመራርን አድማ ብተናዎቻቸውን አስልከው በረራም አስከልክለው እንዲታሰሩ ማድረጋቸው ታውቋል። በቅርቡ የተሻሻለው የቤንሻንጉል ጉሙዝ ክልል ክልል ህገ መንግስት ተፈጻሚ እንዳይሆን አቤቱታ ያሰሙት በክልሉ ምክር ቤት የተቋሚው ቦሮ ዲሞክራሲያዊ ፓርቲ ቦዴፓ ተመራጭ አቶ ዮሐንስ ተሰማ ናቸው። ለእስር የተዳረጉት አቶ ዮሐንስ በክልሉ ህገ መንግስት ላይ ስላቀረቡት አቤቱታ ተጨማሪ ማብራሪያ ለመስጠትና ለውይይት ተጠርተው ወደ አዲስ አበባ ለመሄድ አሶሳ አየር ማረፊያ ትናንት ከቀኑ አራት ሰዓት አካባቢ በደረሱበት ወቅት እሳቸውን ጨምሮ ሶስት የምክር ቤት አባላት የሀገር ውስጥ በረራ ማድረግ አትችሉም ተብሏል። ሀሳብንም አሳቢንም አብዝቶ የሚ የሚጠሉት የብልጽግናው ሰዎች በዚህ ሳያቆሙ በሀሳብ የሞገቷቸውን ሰዎችንም ለእስር ዳርጓል። ትናንት በረራውን መከልከላቸውን ተከትሎ ወደ ቤታቸው እንደተመለሱም ቤታቸውን ከገቡ በኋላ ከቀኑ ሰባት ሰዓት ገደማ በክልሉ አድማ በታኝ ተይዘው ወደ አሶሳ ወረዳ ሁለት ፖሊስ ጣቢያ መወሰዳቸው ተሰምቷል። የአቶ አሻድሌ ሀሰን አስተዳደር ከቀናት በፊት ፓርቲው ህገ መንግስታዊ ጥሰት ተፈጽሟል የሚል አቤቱታውን ካቀረበ በኋላ የተለያዩ ሚዲያዎች ላይ ይሄ ህገ መንግስትን መናድ ነው፣ ክልልን ማፍረስና ሽብርን ማወጅ ነው የሚል ዛቻና ማስፈራሪያ ዘር መግለጫ ሲሰጥና ሲያሰራጭ ነው የሰነበተው። በተጨማሪም የድርጅቱ ሊቀመንበርና የክልሉ ምክር ቤት አባል የሆኑት አቶ አመንቴ ገሽና ሌላኛው የምክር ቤት አባል አቶ ተስፋውን ኪሎ ማንኛውም የሀገር ውስጥ በረራን ማድረግ እንዳይችሉ ክልከላ እንዳደረጉባቸውም ታውቋል። ከሶስት ሳምንታት በፊት የተሻሻለው 165 የክልል ምክር ቤት መቀመጫ የህዝብ ብዛትን ያለማከለ መሆኑን የጠቀሱ የህገ መንግስት ትርጓሜ ጥያቄ ያቀረቡ ሰዎች ነባር የምርጫ ክልሎች የፈረሱበትና አዳዲስ የምርጫ ክልሎች የተቋቋሙበት ሂደት ህገ መንግስቱን የጣስ መሆኑን ማሳየታቸው አድሏዊና የፌዴሬሽን ምክር ቤትና የብሔራዊ ምርጫ ቦርድ ስልጣንና ተግባራትን የተጋፋ ነው በሚል መግለጻቸውም ይታወሳል። ይህንን ተከትሎ የአቶ አሻድሊ ሀሰን አስተዳደር የውጭ ቅጥረኛና ተላላኪ ሲል የቦሮ ዲሞክራሲያዊ ፓርቲ አመራሮች፣ አባሎችና ደጋፊዎችን ፈርጆ ክልሉን ዳግሞ ወደ ግጭት በማስገባት የተሰጣቸውን አጀንዳ ለማስፈጸም እንቅስቃሴ ማድረግ ጀምሯል በሚል መወንጀሉ የሚታወስ ነው። የአሜሪካ አየር ኃይል በትራምፕ መኖሪያ ቤት አቅራቢያ ሲበሩ የነበሩ ሁለት ሄሊኮፕተሮችን እንዲመለሱ ማድረጉን አሳወቅም። የሀገሪቱ አየር ኃይል ጀቶች በትናንትናው እለት በፕሬዝደንት ዶናልድ ትራምፕ የፍሎሪዳ መኖሪያ ቤት አቅራቢያ በጊዜያዊነት በተከለከለ ቦታ ሲበሩ የነበሩ ሁለት የሲቪሊያን ሄሊኮፕተሮች እንዲመለሱ ማድረጉን የሰሜን አሜሪካ ኤሮስፔስ ዲፌንስ ኃይል እዝ ባወጣው መግለጫ አሳውቋል። ይህ ጥሰት ፕሬዚደንት ትራምፕ ባለፈው ጥር ወር ዋይት ሀውስ ከገቡ በኋላ የተፈጸሙ ጥሰቶችን ወደ ሀያ ከፍ እንዲሉ ማድረጉንም እዙ ጠቅሷል። ሄሊኮፕተሮቹ ወደ ተከለከለው ቦታ የበረሩት ፕሬዚደንት ትረምፕ በዌስት ፓልም ቢች በሚገኘው የጎልፍ ሜዳቸው አንድ ዙር ጨዋታ ከጨረሱ በኋላ ሲሆን በኤፍ 16 ጀቶች እንዲመለሱም ተደርጓል። በተመሳሳይ ባለፈው ቅዳሜ የአየር ኃይል ጀቶች ትራምፕ ማራላጎ ከተባለው ሪዞርታቸውና ከመኖሪያ ቤታቸው ወደ ጎልፍ መጫወቻ ሜዳ ካረፉ ከጥቂት ደቂቃ በኋላ ሲበሩ የነበሩ ሄሊኮፕተሮች ይመልሰዋል። ከፍተኛ የአየር ትራፊክ መጨናነቅ ባለበት ደቡብ ፍሎሪዳ ያሉ የአየር ክልል ጥሰቶች። ተዋጊ ጀቶች ክልከላ እንዲያደርጉ ቢያስገድዷቸውም የትራምፕን መርሃ ግብር አለማስቀየራቸውን ወይም በደህንነታቸው ላይ ተጽዕኖ አለመፍጠራቸውን ባለስልጣናት ተናግሯል። እዙ እንዳለው ከመሬት እሳት ይታይ የነበረ ቢሆንም ወዲያውኑ መጥፋቱንና ጉዳት አለመድረሱንም ገልጿል። የፌዴራል ባለስልጣናት ትራምፕ በመኖሪያ ቤታቸው በሚሆኑበት ወቅት ከትራምፕ ክለብ 30 ማይል ራዲየስ ውስጥ ቋሚ የሆነ የበረራ ክልከላም አድርገዋል። የአየር ክልል ሰቶችና ጠልፋዎች የተለመዱ ቢሆንም የክልከላ መመሪያዎችን በማይከተሉ የሲቪል ተቀራሪዎች ምክንያት ፕሬዚደንት ትራምፕ ስልጣን ከያዙ ወዲህ ያለው የጥሰት ድግግሞች እየጨመረ ነው ሲልም እዙ ሪፖርት አድርጓል። የእዙና የአሜሪካ ሰሜን እዝ አዛዥ የሆኑት ጄኔራልም የአየር ትራፊክ ቁጥጥር መመሪያዎችን ማክበር ለበረራ ደህንነት፣ ለብሔራዊ ደህንነት፣ እንደዚሁም ለፕሬዚደንቱ ደህንነት አስፈላጊ ነው ብለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን ቸር